ሞባይል ቪዲዮ ላይ ምን አይተሽ ነው? ምን ያንንኩት ነገር አለ ሰላምዬ? እንዴ ነው ሰው ይህ ሁሉ ነገር በአደባባይ ማድረግ የሚችል ምነው አምላኪ? ይሄ እሷ ላይ በልጅነት ይበንጠቀኝ እንዴ ሐና ወይኪዳን ስለፈለግኩ ነው ሰው ማለት ሌላ ሰው ቢሰማ ምን ችግር አለው? እኔ እንጃ ብቻ አልፈለግኩም። እንዴ ርግብ፣ ምን ሆነሻል እኔ እርግብ ስትይኝ ደስ አይለኝም። ስንት ጊዜ ሀሴት ብለሽ ጥሪኝ አላልኩሽም? ውይ በጣም ይቅርታ እየረሳሁት እኮ ነው። እሺ ምን ሆነሻል ሀሴትዬ? ይሁን ነገር ገዝቼልሽ እኮ እሱን ልሰጥሽ ነው። ምን ገዛሽልኝ? ምርጫ ሽሁና ይሁን አላውቅም፣ ግን ሳየው ወደድኩትና ገዛሁልሽ። ተምቹ እንድንጋጭ ትፈልጋለ? በቃ ያኔ ስንተዋወቅ ጀምሮ ያሳዝኝ ይችለ ነበር። ያጠራቅምኩት ብር ሙርቲ ይዛለ እንዴ። ከየት አባምትዘን የምታጠራቅመው? ሰርቼ ነው ያጠራቅምኩት አንተ ስራ ምሰራው? አው ምን እሺ? አንተ ትላጣለህ? ከመቼ ወዲህ ነው አንተ ስራ ምሰራው? ሁሉም ስራ በጉልበት የሚሰራ ነው እንዴ? ምንስ አሁን አትዘባርክ። በቀጥታ የጠየኩህን ብቻ መልስልኝ። ነገርኳ እንዴ አጠራቅሜ ነው። በቃ ያጨቅጭቀኝ። አሁን በቃ ልትጣላኝ ፈልጋል ማለት ነው፣ ገባኝ። ጥሩ እንደውም ልንገር፣ ከዚህ በኋላ ስለዚህ ጉዳይ የምታነሳብኝ ከሆነ መቼም ነው ማታገኝሽ። ደግሞ ከአንተም ብሶ ትቆጣለህ እንዴ? ነገርኩህ ቆዴትአባነ የምትሄደው ህትስሄድ ምናገባ። ኖላዊ ተከታታይና በስተ መጨረሻ እንግዲህ ሁሉን ነገር ለሰላምዬ ግልጽ አድርጋ የነገረቻት ይመስለኛል። ምክንያቱም እንግዲህ ያው እንትኑን ስለ እሷ ያለውን ስለ እርግብ ያለውን እንግዲህ ቪዲዮዎችን አይታ ነበረ። እንዳየች ግን እንዴት እንደዚህ ይሄን ያክል ሰው ሊዋሽ ይችላል? እንዴት ሊያደርጉስ ይችላሉ? በማለት እንግዲህ እየሮጠች ወጣ ነበረ ማለት ነው። እንግዲህ ሀና እንዳየናት፣ እንዲሁም ደግሞ ሰላምዬ ተከትላት ነበር። እንግዲህ ወደ ቤት በሄደችበት ሰዓት እንግዲህ አሳዳጊዋ ሎላዊና እንዲሁም ደግሞ አሴር ቤት ውስጥ አልነበሩ መሰለኝ። ስለዚህ ሁሉን ነገር ፍርጥረት አርጋ እየተናገረች ይመስለኛል። ሰላም ጤና ይስጥልኝ የቻናሌ ተከታታዮቼ ቤተሰቦቼ፣ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ ደውል ምልክቱን በመጫን ቤተሰብ ይሆኑ። ነባር ቤተሰቦችም ስለምታበረታቱኝ አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁ። እንግዲህ ኖላዊ ተከታታይ ድራማ በክፍል አርባ ሁለት ሁላችን በጉጉት የምንጠብቀው ነው። አሁን ላይ እንግዲህ ሀና ሁሉን ነገር አሳልፋ ሰላምዬ የነገረቻት ይመስለናል፣ ሁሉን ነገር በእርግጠኝነት ግን ደግሞ ሰላምዬ እንደሰማችው ወይንም ደግሞ ሀንዬ እንዳወቁት ይህን ነገር ሁለታቸው ተመካክረው ስለ እርግብ ያላቸውን ነገር ማጣራት የሚችሉ ይመስለኛል። አሁን ላይ እርግብ በጣም ብዙ ነገሮችን እያደረገች ትገኛለች። ምክንያቱም ወይዘሮ ሜላትና እንዲሁም ደሞ ሰላምም እንዳትነቃ በማለት እንግዲህ በምታደርገው ሴራ ወይንም ደግሞ በውሸት ልጃችሁ ነኝ በማለት ይህንን መረጃ በመሰብሰብ እንግዲህ ወደዚያ ቤት የገባችው እርግብ አሁን ላይ ግራ ተገብታለች ማለት ነው። ምክንያቱም ያው በስልክም ስታወራ ነበር፣ እንዲሁም ደግሞ ስልክ ከማውራቷ በፊት ራሱ በእርግጠኝነት እሷ የተጫወተችብኝ ነው ወይስ እንዴት ነው በማለት እንግዲህ ወይዘሮ ሜላትን ማለት ነው ምክንያቱም ሀንዬን ሀንዬ በማለት ለምንድን ነው የምታቆላምጫት፣ እሷ ሰራተኛ አይደለች ወይ በማለት እንግዲህ ስትናገር አይተናል ማለት ነው። እና ልክ ክላስ ብቻዋን በሄደችበት ሰዓት እየቀለደች ነው ወይስ እንዴት ነው እሷነች ወይስ እኛንን በማለት እንግዲህ ራሷን ስትፈትሽ ነበረ ማለት ነው እርግብ እና ያን ነገር እንደዚህ አካለች። በኋላ ደግሞ ከእናቷ ጋር መቅረብ እንደፈለገች እና እንዲሁም ደግሞ ከወይዘሮ ሜላት ጋር መተኛት እንደፈለገች የበለጠ መቅረብ እንዳለባት ነው ያደረገችው ማለት ነው። እንዲሁም ደግሞ ለሰላምዬም ስጦታ ገዛውልሽ እህቴ አንቺን ደስ ሊልሽም ላይልሽም ይችላል። ግን ደግሞ በራሴ እንትን ገዝ ችልሻለሁ በማለት እንግዲህ ስጦታ ገዝታ ራሱ ለሰላም ሰጥታለች። ይህ ራሱ ቅርበት ለማድረግ ከነሱ ጋር ለመቅረብ የፈለገችው ነገር ነው ማለት ነው። እንዳይነቁባት እውነተኛ እህት ለመምሰል ማለት ነው። እንግዲህ ለእናቷ ለወይዘሮ ሜላት እንግዲህ ደጋግማ ሐሴት ብለሽ ጥሪኝ እርግብ ስትኝ እኔ ቅር ይለኛል። ስለዚህ ሁል ጊዜ ሐሴት ብላችሁ ጥሩኝ በማለት እንግዲህ ምናሴም ለሰላምም ስታስጠነቅቃቸው ነበር ማለት ነው። ግን ደግሞ ቤተክርስቲያን በሄደችበት ሰዓት ራሱ ለሃና ራሱ ይቺ ሰትዩ የቲዳ ነው በማለት እንግዲህ ወይዘሮ ሜላትን ተናግራታለች። ማንን ነው? እናትሽ ነው እንዲህ አንቺ ለምንድን ነው እንደዚህ የምትናገሪያት? በማለት እንግዲህ ያው ሀኒ መልሳላት ነበር ማለት ነው ሀና ግን ደግሞ እሷ እሷ እንደፈለገች ብትዞር እኔ ይርበኛል ምግቡን አቅርቢልኝ በማለት በጣም ብዙ ነገሮች ለሀና ተናግራታለች። እንዲሁም ደግሞ አርፋ እንድትቀመጥም ማስፈራሪያ ነገርም አድርጋባታለች ማለት ነው። ምክንያቱም እዚህ ቤት አርፈሽ የማሰሬ ከሆነ ስራሽን ብቻ የማሰሬ ከሆነ ሌላ ነገሮችን ክላስ እየገባሽ ሰው አለ የለም በማለት በማየት የምትበረብሬ ከሆነ ግን ህይወትሽን የቁም ስቃይ ነው የማደርግልሽ፣ አርፈሽ ተቀምጠሽ ስራሽን ስሪ በማለት እንግዲህ ሀናን ደጋግማ አስጠንቅቃታለች ማለት ነው። እና ሀና ራሱ ግራ ገብቷታል። ለምንድን ነው እሷ ልጠላኝ የቻለችው? እንደዚህ ነገሮችን ልታስጠነቅቀኝ የቻለችው ለምንድን ነው? በማለት እንግዲህ ሀናም ራሷን እየጠየቀች ትገኛለች ማለት ነው። ስለዚህ የእሷ ጸባይ መቀየር፣ ስለ ሀና መልካም እንትን እንደሌላት ራሱ ወይዘሮ ሜላትም ታውቃለች። እርግብ ለሀና መልካም ነገሮች እንደለላት ማለት ነው። እንዲሁም ደግሞ ለሰላምዬ ሰላምዬን ራሱ ብዙ ነገሮች ስትላት ነበር እርግም ማለት ነው። ምክንያቱም ሀና ሌባ ነች ትሰርቃለች እያለቻት የሆነ ነገር ስታወራ ነበረ ማለት ነው። ግን ደግሞ ሰላምዬ አላመነቻትም። ስለዚህ አሁን ከምትነግራት ነገሮች በሙሉ እንግዲህ እርግብ ወደዚያ ቤት የመጣችበት ሴራ የውሽ ሴራ መሆኑን በእርግጠኝነት ሰላምዬና እንዲሁም ደግሞ ሃና ነገሮችን ያጋልጣሉ ብዬ ተስፋ አደርጋለሁ። የወይዘሮ አልማዝ እንግዲህ ሴራ ይጋለጣል፣ መጨረሻውም እየተቃረበ ይገኛል ብዬ አስባለሁ። በነገራችን ላይ እንግዲህ ያው አሴር አሁን ላይ ተምቹን ራሱ በጣም ዞታል፣ ማለት ነው። ያን ብር የት እንዳገኘውና እንዴት ሰርቶ እንዳገኘውና የት እንዳመጣው ደጋግሞ ሲጠይቀው ነበረ፣ ንገረኝ እያለ ሲቆጠው ነበረ። በቃ እንድጠይቀኝ አልፈልግም። ብሩ ነው አይደለ? ዋናው ነው የምትፈልግ፣ ብሩን ሰጥቻለሁ። ስለዚህ ያ ብር ከየት ይምጣ ከየትም፣ እኔ ሰብስቤው ነው፣ በቃ ከመጀመሪያው ጀምሬ ሰብስቤው ነው ያገኘሁት እንጂ ሌላ አንድ ነገር አይደለም። ዝም ብለ ተወይም በማለት እንግዲህ ለአሴር ሲነግረው፣ አሴር ደግሞ እንደማይተወውና አሁንም ደግሞ ያን ብር ሰርቶ እንዳላገኘውና ሌላ ቦታ እንዳለ እንዳመጣው እንግዲህ ጠርጥሯል ማለት ነው። ስለዚህ እሱም እርግጠኛ ነኝ ሲናገር እንግዲህ ሀኒም የከፋትና ግራ የተጋባችበት ችግር እያ ሎላዊውም እንደዚሁ በጣም የሰጋበት ነገሮች ሁሉ እሱ እንደሆነ እንግዲህ ቆይተ አብረው የሚያውቁት ይሆናል ብዬ አስባለሁ ማለት ነው። እና ተምቹ ግን አሁን ላይ ያንን በማድረጉ እንዲሁም ደግሞ የሃኒን ነገሮች አሳልፎ በመስጠቱ እጅግ በጣም ተጸጽቷል። እንዲሁም ደግሞ ሎላዊን ይቅርታ አድርጉልኝ ብሏል ማለት ነው። ምክንያቱም ምን እንዳደረግኩኝ አጠይቁኝ ግን ደግሞ የሆነ ጥፋት አጥፍቻ አለው ዝም ብለው ይቅርታ እያደርጉልኝ በማለት እንግዲህ ያው እሳቸውም ይቅርታ አድርገውለታል። ምክንያቱም ምንም እንዳረክ አላወቅኩም፣ ግን ደግሞ ይቅር ብያለሁ በማለት እንደዚሁ በደፈነው ይቅርታ አድርገውለታል ማለት ነው። የልጃቸውን መስቀል እንዲሁም ደግሞ የልጃቸውን ፎቶ እሱ እንደወሰደ ግን ምንም የሚያውቁት ነገር የለም ማለት ነው እና ውድ የቻናሌ ቤተሰቦቼ ሁላችሁንም በያላችሁበት ሰላማችሁ ይብዛልኝ። ያው ቪዲዮ ላይክ አድርጉ እንዲሁም ደግሞ ያላችሁን ሀሳብ አስተያየትም አስቀምጡ። መልካም ጊዜ ተመኘውላችሁ። እንግዲህ በጉጉት ዛሬ ይለቁታል ብለን ተስፋ እናደርጋለን። ሁላችንም በጉጉት እንጠብቅ።